የኅዳር ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ሳምንቱ ከተፈጸመ በኋላ መምህር ዮሐንስ በታላቅ ክብርና በብዙ ተርላ ደስታ ወደ እኔ መጥቶ፣ ልጅ አብሮ ኮሮሶች እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔር እንለምነው ዘንድ ቀድሞ ወደማላቀው ሀገር ወደ ሌላ ምድር ይልኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጠቅልሉ የእግዚአብሔር ገንዘብ ነው፣ ለዚች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ስለ ቅድስት ድንግል ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ መድኃኔ ዓለም እኔና ሐዋርያትን ተላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘየማንንም ከገነት ውስጥ በብዙ ክብር አየ ነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ስለ ቅድስት ድንግል ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልም ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገናት ሚስጥር ተገልጾ አየኝ። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ፣ ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወርቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና፣ ማህተሙን ይዘህ ከዕፀ ሕይወት አጠገብ ሂደህ ይህን ማህተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ድንግል ማርያም ሥጋ ባለበት ምድር ላይ ባኖሩት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ድንግል ማርያም ሥጋ ካለበትም ታላቅ እንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማህበረ ቅዱሷን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወደ ሰማይ አሳረጓል። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበረ። እኛ ደቀ መዛሙርቱንም እናቱ ቅዱስ ድንግል ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጋት አላየንም። ልጅ አብሮኮሮስ ይህን ምስጢር ስላየው ፈንታ ድንቅ ነገር ተገለጸልን እልሃለሁ። በዚህ ዓለም እርሷን የጸነሰች ማሕፀን ንዕድ ክብርት ናት። ልጅ አብሮኮሮስ ወይ እናቱ ማርያምን ልጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት። ደሴት የተባለሽ እናቴ ሰላምታ ይገባሻል። ዘጠኝ ወር ከአምስት ቀን በውስጧ የኖሮባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባለሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬው አንድስ እንኳን ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከእኔ ጋር ብዙ መከራን እንደተቀበልሽ በረፍት ቦታ በገነት ሆነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወተ ስጋሽ ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በረፍት ቦታ በገነት የዘላለም ደስታን አድርጊ። ስጋሽን በምድር ቢቀበር፣ እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ስጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ ያድርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘን በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታ ዓይኖችሽ የመላእክት የኪሩቤልና የሱራፌል ምስጋና የተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇ እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያ የሆን ዘንድ ወዳለሁ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል፣ ሰማያውያን ጭፍሮች ጭፍሮች ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱ ጊዜ ምስክሬ አንተ ነህ አለኝ። እኒህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበር። የእመቤታችንም እርገት እንደዚህ ነው። እኔን ግን ብርሃናዊ ደመና ተሸከመችንና ወደ ልጄ ወደ አብሮኮሮስ አደረሰችን። አሁንም ልጄ አብሮኮሮስ ስለ እመቤታችን እርገት ከእኔ የሰማኸውን ያየኸውን፣ ቀለምና ብራና አዘጋጅተህ በነገርኩህ የነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉት ሁሉ ነው እንጂ እንደ ሰው ሁሉ ስጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወደ አለቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ለተጻፈላት ለዚች ታላቅ ክብር እርሷ የተዘጋጀ ናት እና እነሆ ንጽህ ስለምትሆን ስለመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርሁ። ልጅ አብረኮርሶይ ካየሁት ሚስጥር ሁሉ እንዳልሰወርኩብህ እግዚአብሔር መሰክሬ እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ያለ መኖሩ ምእመናን ልወስድ ወድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሀሳብ ጥቂት ታገስ አለኝ። ይህንም ከእርሱ ሰምቼ መምሬ ዮሐንስ እንደነገረኝ መጽሐፉን አቆየሁኝ። ወንጌልን እያስተማር አንድ ዓመት ኖርን። ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን ማርያም የመታሰቢያን በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መስዋዕት አዘጋጅ አለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሳ፣ በፊቱ እንደ ነበልባለ እሳት ያለ ታየ። ከዚህ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንሁኝ፣ አለቅስሁኝ። እነሆ እንዲህ የሚል ቃል ተሰማ። ለአብሮኮሮስ መቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታም ተመላለሰውን። ያን ጊዜ መምህር ዮሐንስን ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ የዮሐንስ ናት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጅ አብሮ ኮሮስ ወይም የእመቤታችን የእርገቷን ዜና ጸሐፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። የማክሰኞ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምኦን ሀብተ ቅባታቸው የአሮን ጸናጸልና የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሊባውያን መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ እዝራ በሴት ምሳሌ ያያት ቅድስት ድንግል ማርያም ይህች ናት። የኢዮብ አምባ መጠጊያው የኢያሱ የምስክርነቱ ሐውልት የሳሙኤል ቅብአ መንግስት ሙዳይ በደብተራ ሙሴ አብባ ያፈራች በኩረ ሎሚ ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊት እንቦሳ በግፍ የሞተ የናቦት ተክል ቅድስት ድንግል ማርያም ይህች ነች። ኤርሚያስ ያመሰገናት ህዝቅኤል በተዘጋጅ በር አምሳል ያያት ሐጌ በተዘጋጅ ቤት አምሳል ያያት ዘካርያስ በመቅረዝ ፋና አምሳል ያያት የጦቢት የዓይኖቹ ብርሃን ሰለስቱ ደቂቅ እንከሳት የጠበቀች ቅድስት ድንግል ማርያም ይህች ናት። የታተመች መጽሐፍ ኢሳያስ በተጠማች ምድር የመሰላት ያበበች በትር ሚልኪያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት የህዝቅያስ የዕድሜው ጭማሪ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ቅድስት ድንግል ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች፣ በውስጧም ሰባቱ ምሰሶዎች አቆመች እንዳለ ምሳሌ ዘጠኝ ከቁጥር አንድ የምሕረት ቃል ኪዳንን የሚሰድ የአብ ጥበብ ይህች ናት። እዝራ ጥበብ ከአብ ተገኘች ብሎ እንደተናገረ ከነገስታቱ ዘር የተወለደች የተሸለመች ሙዥራ የዳዊት ልጅ የመለኮት ማደሪያ ቤትም ቅድስት ድንግል ማርያም እናህዋት ሰባት ምሰሶዎች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሦስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰሎሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደረ የምታማልድ ታቦት ህዋት የጸሎት ማሳረጊያ ማጠንት የሽቱ ቦታ ገነት የኅብስተ መና በሶ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የአዳጌ በቀልናት የምትሆን ይህችን ድንግል በክብር በባለሟልነት ከፍጥረት ሁሉ የሚስተካከላት የለም ምስጋናዋን ገናነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን